እስኪ በችግሩ ዙሪያ ላይ ምናልባት እናንተም እኛም ተገናኝተን ስለማናት የጋራ የሆነ ግንዛቤና ሀሳብ እውቀት አለን ብለን አልገመትንም እና እሱን ታሳቢ አድርገን ስለመጣን ያነሳቸዋቸው ጥያቄዎች እና አንዳንድ ግልጸኝነት የሚፈልጉ ጉዳዮች ከዚህ ጋር በተያያዘ ግልጽ ተደራድገን የምንለያይበት መድረክ ነው እና አንዱ ዓላማ ያደረገው ጉዳይ ይህን ነው። ሁለተኛው ችግሮቹ ምን አስከተሉ የሚለውን ቅድም ክቡር ርዕሰ መስተዳድራችን በዶኩመንተሪ ፊልሙ ያቀረበው እንደነበረው በዛ መሰረት ቅድም መንደርደሪ ሀሳብም አቶ ፍሳብ አቀረበው መሰረት ጥያቄ ያላቸው ለምትሉት ጥያቄ ያላቸው የአማራ ክልል ህዝብ ጥያቄዎች አሉ ተብለው የተቆጠሩ ነገሮች ካሉ እነሱ ሳይሆኑ እነዚህን ጥያቄዎች አውጥተው መታገያ እንዳርገው እንዲመለሱ ጥረት እያደረግን ያለ ነው ብልጽግና ፓርቲ እንጂ ፋኖ አይደለም፣ እነዚህን ጥያቄዎች የሚያስመልሰው። ጥያቄ አለኝም ብሎ የተነሳ በመጀመሪያ ለውጡ ከመጣ ጀምሮ እናንተም ለውጡን ፈለጋችሁ እኛም ብልጽግና ፓርቲ ራሱን አድሶ ለውጡን ሪፎርም አድርጎ መንግስት መስርቶ ጀምሮ ከኢህአዲግ የተንገፈገፈባቸው ጥያቄዎች የፖለቲካ ጥያቄዎች፣ የኢኮኖሚ ጥያቄዎች ላይ ተመስርቶ የአማራ ክልል በርካታ ጥያቄዎች አሉት ብሎ አንስቷል። በኢኮኖሚ ተጠቃሚነቱ፣ በፖለቲካዊ ተሳትፎም፣ በማህበራዊ ሁኔታው በዜጎቹ በአገር ውስጥም በሌላ ክልልም የሚኖሩ ዜጎችን ጉዳይ አንስቶ ጥያቄዎቹን ቆጥሮ ያስቀመጠበት ሁኔታ ነው ያለው እና ራሳችን መንግስት ብልጽግና ፓርቲ ነው ጥያቄዎችን የአማራ ክልል ህዝብ ጥያቄ ይመልሳል ብሎ የቆጠሩ። እነዚህን ጥያቄዎች ለመመለስ ደግሞ ጅምሮች ነበሩ። እነዚህን ጅምሮች በየደረጃቸው በራሳችን እና ከሌሎች እንደ ሀገር በተቀመጠ በህግ እና በህገ መንግስቱ መሰረት እና ከሌሎች ብሄር ብሄረሰቦች ወንድሞች እና እህቶች ጋር በጋራ በመሆን የሚፈቱ እና ጉዳዮቹ ተቆጥረው የተያዙ ናቸው። አሁንም ተመዝግበዋል። ስለዚህ ጥያቄ የላቸውም። ይሄ ማደናገሪያና ማጭበርበሪያ ሀሳባቸውን የመታገያ አጀንዳ አድርገው የያዙት ጥያቄማ ቢኖራቸው የወሰንና የማንነት ጥያቄ ነው አንዱ የአማራ ክልል ህዝብ ጥያቄ አይደለም ስለዚህ የወሰናይ ማንነት ጥያቄ መስከረምና ጥቅምት ሊፈታ በነበረበት ወቅት ነው ጥይት ተኩሰው መከላከያን ከጀርባ ወቅተው ለህወሓት ምቹ ሁኔታ ፈጥረው ህወሓት ሶስቱን አላማጣዎች ራያ አላማጣ፣ ራያ ባላና አላማጣ ከተማን የወረረው ሲወር ከቲፒኤልኤፍ ጋር በከፍተኛ ሁኔታ ጥላቻ ቢኖረውና እውነትም ለአማራ ክልል ህዝብ የሚቆረቆር ቢሆን መከላከያ ሲገባ ከመከላከያ በፊት እየመሩ የህልውና ዘመቻው ላይ አብረው ተቀናጅተው እንደታገሉት ይታገሉ ነበር። ስለዚህ አላማጣን መልሰው አስወረሩት። ይሄ ነው ዋናው። በተግባሩ በተግባር ነው ማመን ወይስ በተሳሳተ በውሸት ፕሮፓጋንዳ? ከዚህ አኳያ ይህም የሚሆን ነገር አይደለም። ስለዚህ በአጠቃላይ ጥያቄዎቹ እንዳይመለሱ አድርገዋል፣ አስተጓጉለዋል የሚለው ነገር መያዝ መቻል ያለብን። ከመንግስት ጋር ሌላ ጥያቄ የላቸው። ትጥቃውር ተብለው ብዙ መስዋዕት አድርገው ታግለ የተባለው ነገር በዚህ ትግል ያልተሳተፈ የለም። እነሱ ብቻ ናቸው እንደ ይህን ትግል የታገሉ እነሱን? እናንተ፣ መምህሩም፣ ነጋዴውም፣ የጤና ባለሙያውም ሁሉም ህዝብ ለዚህ ትግል አስተዋጽኦ አድርጓል። እኛ አማራ ስለሆን ብቻ አይደለም፣ አማራም ያልሆኑ ጭምር የድፍን ኢትዮጵያ ከጫፍ ጫፍ ያለው ብሔር ብሔረሰቦች በሙሉ እኮ እዚህ አጥንታቸውን ደማቸው ከፍክሰዋል። ስለዚህ ትክክል አይደለም ይሄ። በዚህ መሰረት እኔ ይሄንንም በአግባቡ ማየት መቻል አለብን ብዬ አስባለሁ። ስለዚህ እነዚህ ኃይሎች አማራ ክልል ጥያቄ አስፈላሽ ሳይሆኑ ጽንፈኛ የኛ ያልነው ይሁን የግል ፍላጎታቸውና ሽፍትነትና ውንብድና አስተሳሰብና ማይጠቅም ለዚህ ማይጠቅም ለሀገር የማያሻገር አላማ ይዘው ህዝብን እየበደሉ ያሉ ናቸው ተብሎ ነው መፈረጅ አለብን። ሳትደራገብ ይሄን ሀሳብ ያዘ።